ሁሉም መዳሞች ባይዘወይ አንድ አይነት ናቸው። ሁሉም ቤት ሁሉም የአረብ ቤት አንድ አይነት ነው። ምንም ልዩነት የላቸውም። አንዱ ቤት ምግብ የለም፣ አንዱ ቤት በጣም ስራ ይበዛል። ሁሉም ነገር ምግብ የተረፈረፈ ነው። ሁሉም ነገር ይሟላላችኋል። ሳሙናዊ፣ ቅባት ወጪ አታወጡም። ደሞዛችሁ በጊዜ ይሰጣችኋል፣ ግን እርፍት የላችሁ። ሌላኛው ቤት ደግሞ ምንም አይነት ስራ የለም። መዳም አስሬን የቤት እኮ ስራ የለም እያለች ታጨናንቃችኋለች፣ ስትረስ ውስጥ ታስገባችኋለች። ትንሽ አርፋችሁ ስታያችሁ፣ አንቺ እኮ ቁጭ ብለሽ ነው የምትውይው፣ በነፃነው ደሞዝ የምሰጥሽ እያለች ታጨናንቅሻለች። ሶ የእኔ ምርጫ ምንድን ነው ያለምንም እርፍት ግን ደሞዜ በየወሩ እየተሰጠኝ ደሞዜን ሴፍ እያደረግኩኝ ሁሉም ነገር እነሱ የሚገዙልኝ ምግብ በሽ በሽ ያለበት ቤት እኔ ምርጫ ነው ለምን ስትረስ የለም እንደፈለጋችሁ ወጥታችሁ ትገባላችሁ እንደፈለጋችሁ ትዘላላችሁ የሆነ እኮ መዝለል የሚናፍቃችሁ ቤት አለ ታውቃላችሁ እኔ የሆነ ቤት ገባሁ የሆነ ጊዜ ማለት ነው ወይ በተፈጥሮ ያልኩኝ አረብ ሀገር ከመጣሁ ጀምሬ እንደዚ አይነት ቤት ሰርቼ አላውቅም ማለት ነው። ወላሂ ነው ምላችው። አንድ ሕፃን ልጅ ነው ያለው። ሶስት ክላስ ነው የእኔ ክላስ፣ የሴትዮ ክላስ፣ ሳሎን ነው ቤቱ ከኩሽና ጋር አራት ክላስ፣ ሁለት ሽንት ቤት ነው። ሀቂቀት ነው። ስድስት ሰዓት ተነስቼ አንድ ሰዓት ስራውን አልጨርስም። ስራ የለኝም ብላ ስለምታስብ ምንም ነገር ባደርግለት እርካታ አታገኝ አትረካም። በቃ ወለሆነት ይህን ነው በቃ ስትረስ ፉል ሆንኩኝ ፊቴ በጣም ተበላሸ ፊቴ ያበላሸው ምንድነው ስትረስ ነው ጭንቀት ሴትዮ እየመጣች ትከተትለኛለች ትጨቀጨቀኛለች አስሬ ትጠራኛለች ምናምን ማለት ነው እና ልጇ ራሱ ልጇ ለሰራተኛ አታስነካም ግን እኔ ቤት ስራ የለም ብላ ስለምታስብ ልጇ ይሄ ኩርሲ ያለ ያደለ የምግብ ኩርሲ ምግብ ሊበላ እዛ ላይ እንድሰቅለው ታዘኛለች። የሚገርማችሁ ነገር ማለት ነው አስባችሁትም ሰራተኛ እንዲይዘው እኮ አትፈልግም። ልጇ ግን እልክ ስለሚይዛት ማለት ነው እና አንዳንድ እህቶች ቤት የመቀያየር ሱስ ያለባችሁ እህቶች ባላችሁበት ምንድን ነው የሚባለው፣ ቀብር ቤቴ ነው ካሉት ቀብርም ይሞቃል ይባላል። በተረት ደረጃ ማለት ነው። እውነት ነው። የሆነ ቤት ትገቢያለሽ። ቤቱ በጣም ያስፈራ። ቤቱ በጣም ፎቅ ነው ፎቅ እና ምድር ነው። እስከ ሶስተኛ ፎቅ አለ። አንቺ ታዲያ እንዴት ነው ይሄን ቤት ማጸዳው ብለሽ ስትረስፉል እንዳትሆኑ። ወላ ሁነት ነው። እንደ ነገሩ እንደ ነገሩ እየሰራችሁ መኖር ትችላላችሁ። እዛ ቤት ውስጥ በእርግጠኝነት ከአንድ ወር እስከ ሁለት ወር እስከ ሶስት ወር ነው የሚከብዳችሁ ማለት ነው። እዛ ትልቅ ቤት ውስጥ ማለት ነው። ምክንያቱም ሰዎቹ ትልቅ ቤት ነው የምትሰራው ብለው ያዝኑላችኋል። ምስኪን ሀራም እቺኮ በጣም እስከ ሶስተኛ ፎቅ ነው የምትሰራው ይላሉ። ቢያንስ ሞራናችሁን አይሰብሩትም ልባችሁን አይሰብሩባችሁም፣ ማለት ነው። ስትሰሩም ያመሰግኗችኋል። እውነቴን ነው ምላቸው። አንደኛ ለምሳሌ ውጭ የምትሰሩ ውቶች በየጊዜው ቤት በምትቀያይሩበት ጊዜ ገንዘብ መያዝ በፍጹም አችሉ። አንደኛ የጃዛቤ ስትሄዱ ብር ያጣ ይኖራል፣ የታመመ ሰው ይኖራል፣ የተራበ ሰው ይኖራል። ሁለተኛ የቤት ኪራይ ያለ፣ ሶስተኛ ዘና ልበል ፏ ልበል ኪያር ጅርጅር አሴር ምናምን ልግዛት ያለሽ እዛ ወንዶች ይኖራሉ። በዛ ሞቅ ባለ ውስጥ መውጣት አትፈልጊም። ስራ ሲመጣ ስራ ትመርጫለሽ፣ ምናምን ኖ እኔ አረብ ሀገር፣ ብለብስም ባለብስም ደስተኛ ነኝ። ለምን አረብ ሀገር ጊዜያዊ ሕይወቴ ብቻ ነው ማቃናት የምፈልገው። አረብ ሀገር በቋሚነት መኖር አላሰብኩም። እህቶቼ ብዙዎቻቸው ትሸወዳላችሁ አንድ ወር ትሰራላችሁ፣ መዳም ተናገረችኝ ብላችሁ ከዛ ቤት ትወጣላችሁ፣ የሆነ ቤት ትሄዳላችሁ። ልጆቹ አመናጨቁኝ ብላችሁ አንድ ወር ሰርታችሁ ጥላችሁ ትወጣላችሁ፣ የሆነ ቤት ትሄዳላችሁ። መዳም ጠርታሽ ይህንን ስር ይሄንን ለምን አላደረግሽ ካለችሽ እየተከታተለችን የጭ ብለሽ ትወጫለሽ። እንደዛ በምትሆኝበት ጊዜ የምትጎጂው ብቸኛ ሰው አንቺና አንቺ ነሽ። ኔ ኦኬ ልጆችም ሲጮሁም መዳመም እየተከታተለች ይህንን ስርሽ ብትሰሪ ምን ችግር አለ? እንሻላ እንሻላ ብትሏቸው እኮ ምንም አይሉ በእርግጠኝነት ነው። እንሻላ ብላችሁ ስራ ካለባችሁ ለምን እንኳን አልሰራሽሁም ከተባች፣ ስራ እየሰራው ነበር፣ እንሻላ ሰራዋለው ክፍት ታይም ሲኖረኝ ብለሽ አንቺ የወር ደሞዝሽን እየበላሽ እየጠጣሽ የወር ደሞዝሽን ማስቆጠር፣ ገንዘብሽን ሴፍ ማድረግ። አያችሁ ኢጃዛቤት ብዙ ነገር ነው ያለው። ከታክሲ ጀምሮ የታክሲ ማክሲመም በጣም ዝቅተኛው አምሳ ብር ነው። ዝቅተኛው አምሳ ብር ነው አደለም? አይ ወደ ታክሲ ስትሄዱ አምሳ ብር ትከፍል ያላችሁ ል ኢጃዛ ቤት ስትገቡ ዱባይ ላይ ሁለት መቶ አምሳ ብር ነው። ሁለት መቶ አምሳ ትከፍል ያለሽ። ከዛም በኋላ የምግብ መዋጮ ትጠየቂያለሽ። ግዴታሽ ነው። ይሄ ለሆድሽ ብለሽ ነው የምታወጭው ለኢጃዛ ቤቱ ምናምን አይደለም። አያችሁ አንድ ሺ ብር ከያዛችሁ በሁለት ቀን ባልሞላ ውስጥ አምስት መቶ ብር ይቀርሻሉ ማለት ነው። አንቺ እዚህ ጋ እድሜሽን እየጨረስች ነው እንጂ አረብ ሀገር እየተለወጭ አይደለም። አንደኛ በየዓመቱ እድሜያችን እየቀነሰ ነው የምንሄደው። መልካችን ከሀያ አምስት በላይ ከሆናችሁ መልካችሁ በየዓመቱ እየቀነሰ እየቀነሰ ጉልበታችሁ ሙራናቸው ሁሉ ነገራች በተለይ እኛ ሴቶች እየቀነሰ የምንሄደው ማለት ነው። እስፔሻሊ ምቾት ከሌለን ቋሚ ስራ ከሌለን እየወረድን እየተዋረድን ነው ምንወጣው። ስደት ላይ አልጋ በአልጋ የሚሆን ነገር የለም። ይሄ አልጋ ባልጋ አልጋ ባልጋ ነገር ምንም አይነት ነገር አታገኙም። ወላሂ እውነት ይሄን ነው የምላችሁ። ስለዚህ በዛ እየወጣችሁ በዛ እየተገባችሁ በዛ በቃ መዳም እንዲያለች መዳም ተከታተለች እንደዚህ እንደዚህ ሆነ ስራ ወር ዘመናም ወጣ ወረድ እያበዛችሁ በዚህ ምትገቡ በዛ ምትወጡ እድሜ ልካችሁ አትለወጡ። እዛ ቤተሰብ እየሰራች ነው ይላል። ከአንቺ የሚፈልገው ነገር ነገ፣ አንቺ ህገወጥነሽ ብትያዥ ባዶ እጅሽ ብትሄጂ ቤተሰቦችሽ እኔ እኮ ብር የለኝም ብትያቸው። በፍጹም አይሰሙሽም ማሬ በፍጹም አይሰሙሽም። እንዴት ችኮ አለት አውቃ ነው የምትባዩ። አብዳለች ነው የምትባዩ። አንቺ እኮ በእጦት ምክንያት እየተሰቃየች ነው ግን፣ ምን ሄዱሻል። አብዳ ነው እቺ ገረድ፣ እቺ የአረብ እብድ የአረብ ሀገር እብድ። ስትናገር እንኳን አይጣፍጥልሽም። ምናልባት እናትሽ ልትረዳሽ ትችላል። እናትሽ እንኳን እናት ልጇን አጠና ባይዘወ ግን እናት እና አባት ልጆቻቸው እንዲህ ኩስስ ብለው እንዲያያቸው አይፈልጉ ግዴታ እንዲነቁ ነቃ እንዲሉ አይ እንደዚህ ነው እንዲህ ምናምን እንዲሉ፣ ይቆጣችኋል፣ ቆጣ ይሉባችኋል። ሶ አንቺ የአቅም አዳም ደርሰሽ አባት እናትሽ ቤት ስፔሻሊ ደግሞ አረብ ሀገር መጥተሽ ምንም አይነት ገንዘብ ሳሰሪ ሜክ አታደርጊ ወደ አገር ስትመለሺ በጣም ትልቅ ኪሳራ ውስጥ ነሽ ማለት። ወላሂ ሁነት ነው የምላቸው። ሌላ ደግሞ ብራችሁን ያዙ፣ እየሰራችሁ እዚህ ጋር እየሰራችሁ ብራችሁን ያዙ። ብራችሁን ለከንዬ አከልዬ ከልዬ ሲሄድ አከልዬ ከየመን ሲመጣ አከልዬ የሆነ ነገር ሲሆን ብራችሁን አትስጡ። ኦኬ ስልክ አጥፉ። ምክንያቱም ለምን ስልክ አጥፉ እንደሚላችሁ ታውቃላችሁ። ማንም ሰው ደውሎ አንቺን እኔ በየመን መንገድ ልመጣ ነው እንዳይልሽ ማለት ነው። ደውሎ ልመጣ ነው ወይም ደግሞ መጥቻለሁ ይልሻል። እዚህ ጋር አየሽ ወይም ደግሞ የመጡበትን ገንዘብ አስከፍሏችሁ የአብዛኞች እህቶች ችግር ይሄ ከይመን ሰው ትቀባያለች ወደ እስር ቤት ትሸኛለች አገር ቤት ክፍለ ሀገር የሚሄዱበት ትከፍ ያለች በቃ ድሜ ልከሽ ይሄ እንደዚህ አይነት ነገር እየሰራችሁ ትኖራላችሁ ማለት ነው